ሰላም ውድ ቤተሰቦቻችን፣ እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልን። አሜን አሜን። ስለምታደርጉልን ትብብር በጣም ነው የምናመሰግነው ስለምትሰጡን ሀሳብ ስለምታበረታቱን እጅግ በጣም በጣም ቴንኪዩ። አራት ሺህ ሰዓት ለመሙላት ሞኔታይዝ ልንሆን ትንሽ ሰዓት ነው እናይቀረን። ከቻላችሁ ቪዲዮ ሙሉ እያያችሁ ላይክ እያደረጋችሁ ሙሉን ቪዲዮ በማየት ተባበሩን፣ አበረታቱን። ከዚህ በላይ እንድታበረቱ እንፈልጋለን ውድ ቤተሰቦቻችን። በጣም በጣም በጣም የምናመሰግነው። ቪዲዮውን ላይክ ያላደረጋችሁ ላይክ አድርጉ። ቤተሰብ ያልሆናችሁ ደግሞ እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። የቪዲዮ ዛሬ ቀን ያበደ ፕራንክ ነው ይዘንላችሁ የመጣ ነው። ፕራንኩ ለሙለርዬ ነው። ሙለር አርፎ አልቀመጥ ብሏል። በጣም በጣም ከአቅማችን በላይ የሆነ ስለሆነ ስብት ልናደርገው ነው ዛሬ ቀን የመጣ ነው ቤተሰቦች። ረር ቀጠል ድብን ነው የሚለው በቃ ስንለ፣ መቼም የሆነ ሰው ዝነግረው ሳይሰማ ሲቀር ማንኛውም ሰው ይናደዳል። እሱም ደግሞ በጣም ነው የሚናደደው። ስለዚህ ዛሬ እናናደዋለን። የፕራንኮ አይዲያ ምን ይመስላል መሰላችሁ? ቤተሰቦቻችን በታናሽ እና በታላቅ ብዙ ጊዜ የሚፈጠር ነገር ነው። ታናሽ ይህንን ስሪ፣ ታላቅ ይህኛውን ስሪ፣ በስራ ምክንያት አለመስማማት ማለት ነው። ወይ ቤት አጽጅ ሊሆን ይችላል እኛው አቃል አጥብም ልብስ አናጥብ በዛ አይነት ነው የምንሰራው። ዛሬ ቀን ብዙ ጊዜ እኛ ቤት ስንሰራ ወይ ክላስ ረፍዶብን ማርት ይህንን ስሪ ይህኛውን ስሪ ስላት ወይ እሷ ሰዓት የምትጨርስብኝ ከሆነ ያን ስራ ቶሎቶሎ ማሰራ ከሆነ ሙለር በጣም በጣም ነው የሚናደደው። በዛ ሰዓት ስራ ሆኑባቸው ነው። ለምንድን ነው እንደዚህ እንደዚህ እንደምታደርጉት ብሎ ይሳደበናል እና ይቆጣል፣ በጣም ማለት ነው። አሁን ደግሞ ያንን ነገር የምናደርገው እሱን ተጠቅመን ማለት ነው፣ ደካማ ጎኑን ተጠቅመን ፕራንክ ልናደርገው ይመጣል እና ውድ ቤተሰቦቻችን፣ ታላላቆችን ታናሾችና ታላላቆች ጋር ብዙ ጊዜ የሚፈጠር ነገር ነው። ታላቅም ብዙ ጊዜ ያው ሙሉውን ስራ ልትሸፍን ትችላለች። ታናሽም እንዲሁም ነገር ግን ከስንት ቤት አንዱ አለ። ይሄ ነገር ይፈጠራል። ግን ነገር ይፈጠራል ነው አለመስማማት ማለት ነው። ስለሆነ ዛሬ ቀን ፕራንክ የምናደርገው ይሄንን ነው። ሙለርን ይሄ መጥረጊያ የመጣው ባይዘ ወይ በምክንያት ነው። አንቺ ቢጠረጊ አንቺ ጥረጊ ካልኩሽ፣ ወይ አንቺ ጥረጊ ካልሽኝ፣ እምቢ ካልኩሽ በዚህ መጥረጊያ ትመችኛለሽ። በጫማ ነው የሚመታሽ እንጂ ለማሳኒለበት ነገር የለም። አንዳችን ቤት ጥራጌ፣ አንዳችን ደግሞ ቤት ጥራጌ፣ አንዳችን ደግሞ እንጀራ ወይ ቤት ልብስ ምናም ብቻ የሚጋገርም ስላለ አንዳችን ቤት እናጸዳለን። ሁለታችንም አሁን የምንከራከረው እኔ ቤት ነው የምናጸዳው፣ እሷን ቤት ነው ማጸዳው። በተሰጠ ነው ስራ ክፍፍል አለመስማማት ማለት ነው። እንቢ ካለችም ያው እንግዲህ በዛውም ሶቴን እያወጣው መማታት ነው። ብሶት አለብሽ። ኧረ ትገርሚያለሽ። ለማንኛውም ቪዲዮውን ያኔ የምታዩት ይሆናል። በደንብ ታይቷላችሁ። ያኔ ስንሰራው ይችን ትመስላለች እና ውድ ቤተሰቦቻችን ቪዲዮውን አብረን የምናየው ይሆናል። እስከዛው ተላቆዩ። እና ውድ ተመልካቾቻችን አቶ ሙለር እያመጣ ይዘናል

ለመላል ተነጋገሩና አጠፋችኋል፣ ግብታችኋል እሺ